ብስምላህ ወሰላቱ ወሰላም አላ ረሱሊላህ። የእፎይን ጉዳይን አስመልክቶ ባላ ፍቃድ ለክርስቲያኖችም ይሁን ለሙስሊሞች አጠር ያለ ምክር ይሆናል ማለት ነው። ይሄ ድምፅ ፋይል አንደኛ፣ እፎ የተባለው ግለሰብ የክርስትና እምነት ተከታይ እንደሆነ ይታወቃል። ነቢዩ ሙሐመድን ሰለላሁ አለይሂ ወሰለም ነብዩ ማለት እንደዚህ ሐፍረተ ገላን የሚልስ ሰው ነው የመሳሰለው ሲል ቁጥር አንድ ያደረገው ነገር ውሸት ነው። ውሸት ደግሞ ክርስቲያኖች ሆይ በሃይማኖታችሁ ልታወግዙት ይገባል። ውሸትን ልታወግዙት ይገባል። ለምሳሌ ማርያም ማለት ሰማይና ምድርን እኮ የፈጠረች ናት፣ ሁሉ ነገር ከሁሉ ነገር በፊት የነበረችው ማርያም ናት ቢል አንድ ሰው ይሄ እውነት ነው? አይደለም፣ ውሸት ነው። ክርስቲያን እንኳን ቢሆን ምን ልታደርጉ ይገባችኋል? ልትቃወሙት ይገባል። እኛ እፎይ ለምሳሌ የክርስትና እምነት አስተማሪ ከመሆኑም ጋር በእስልምናና በክርስትና መሃል ንጽጽር እሰራለሁ ብሎ ትክክለኛ ነጥብ ቢያነሳ ማን ነቢዩ ሙሐመድ ላይ ሰለላሁ ዐለይሂ ወሰለም እኛ ክብራቸውን ነካ አንልም። ምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አኢሻ የተባለችው ሚስታቸውን በዘጠኝ ዓመት ነው ያገባው ቢል እኛ ምን እንላለን ሙስሊሞች? አዎ ነቢዩ ሙሐመድ በዘጠኝ ዓመቷ ነው ያገቧት ያገቡበት ደግሞ በዚህ በዚህ በዚህ በዚህ ምክንያት ነው እንዲህ እንዲ እንዲ እንዲ ነው ብለን መልስ እንሰጣለን። ይሄም ክብር መንካት አይባልም። ለምን እውነታን ባማከለ መልኩ እፎ ያነሳው ጉዳይ ስለሆነ። ነገር ግን እሱ ይሄን አደለም ያደረገው። እሱ ኦንላይን ላይ የታችሁት ከሆነ የሆነ ስፐርም ምናምን በእጁ ላይ ያጨማለቀ የሆነ የታች ሰፈር ልጆች የሚሰሩትን ስራ ይዞ የሚወጣ ሰው ኦርቶዶክስ ነኝ ብሎ ብቅ ሲል መማለት ነው የነበረባችሁ፣ ኦርቶዶክሶች፣ እፎይ እኛን አይወክልንም ነው እንጂ ማለት የነበረባችሁ። እኔም እፎይ ነኝ አይባልም። እስቲ ከኛ ትንሽ ትምህርት ውሰዱ። ወደ ኋላ ዞር ብዬ ላስታውሳችሁ፣ ከዓመታት በፊት ዳኢሽ ወይንም አይኤስ አይኤስ የሚባለው ሊቢያ ላይ ኢትዮጵያዊ የሆኑ የጨርቆስ ልጆችን ወደ ሀያ ምናምን በላይ አጋድሞ ሲያርድ ኢትዮጵያ ውስጥ ያለ ሙስሊም ያለው ምንድን ነው? ዳኢሽ እኛ ኢትዮጵያውያን አይወክልም እኳ አይደለም ያል ነው፣ ኢስላምን አይወክልም ነው ያል ነው። ልብ በሉ። እዚህ ሀገር ላይ በተሰራ ስህተት አይደለም። እኛ ምን እያልን ያለ ነው? ይሄ ዳኢሽ የተባለው ቡድን እኛን አይወክልም እያልን ያለን ያለ ነው። ውጭ ሀገር የተከሰተ ከእኛ ጋር ግንኙነት የሌላቸው ግን የሃይማኖቱ ጥላ ውስጥ ስለሆኑ በኢስላም ሽፋን ስለተንቀሳቀሱ የሰሩት ሥራ ኢስላም የማያዘውን ስለሆነ ምን ብለናል እኛ ዳኢሽ ሙስሊሙን፣ ኢስላምን አይወክልም ብለናል። እናንተ ስታስቡት እስቲ አሁን የውኒማኛ ይወክላችኋል። ከዚህ በፊት ምን ይል ነበር፣ የሆን ይማኛ አሁን እንኳን ተመልሷል። በአደባባይ ይቅርታ ጠይቋል። ድንግል ከነ ልጇ ብሎ ይገባና ግን ድንግል ምትጠላውን ድንግል ያላደረገችውን ቆሻሻ ንግግር ይናገር ነበር። የሰው ሃይማኖት ይነካ ነበር። አሁን ግን አልሐምድሊላህ አላህ በልቦናው ላይ ቅን ነገር አሰፈረበት። እንዲህ አይነት ነገር ልክ እንዳልሆነ ይኸው ቅርብ ቀን የለቀቀውን መስማት ትችላላችሁ። እንዴት ነው እናንተ እኔም እፎይ ነኝ የምትሉት? እፎይ አሁን አብረውት ቢሆን ሰው ነው ኦርቶዶክስ ሰዋታ ነው እፎይን እኔም እፎይን የምትለው። ስለዚህ እንዲህምትሉ ኦርቶዶክሶች በቁጥር አንድነት ወደ ቅን ልቦና ተመለሱ። ማንኛውም ሰው ትኩረት ሊሰጥ የሚገባው ነገር በውሸት ላይ የተነሳ ነገር ሁሉ መጨረሻው ክስረት ነው። እናንተ ካስታወሳችሁ ፓስተር ዮናታን ስለ ማርያም ነው ስለሆነ ነገር ተናግሮ የሆነ ነገር ተናገራችሁ፣ በጣም ተቆጣችሁ ለምን ማርያም ላይ ያለው እውነተኛ ነገር እንዳለ ቁጭ መጽሐፉ ላይ ያለውን ብቻ ሳይሆን ሌላ ነገር ጨምሮ ነካችሁ፣ በጣም ተበሳጫችሁ። ስለዚህ በራስ ላይ እንዲደረግብ የማትፈልገውን ነገር በሰው ላይ አታደርግ። ያውም ውሸት ሲጨመርበት፣ ያውም እንደ እፎ አይነት ሰው፣ ያውም እንደ እፎ አይነት ሰው ለእናንተ ጭራሽ አይጠቅማችሁም። ስለዚህ ግፍን እንጠንቀቅ፣ ሁላችንም ከምንም በላይ ግፍ መጨረሻ ላይ ጠልፎ ይጥላል። አሁን ወደ ሁለተኛው ደረጃ ይልመጣ ነው። አሁንም ኦርቶዶክሶች ጋር ነኝ። ኢስላም አራጅ ነው፣ ኢስላም ገዳይ ነው ብለው የሚሰብኩ ሰዎች አሉ። እንሻላህ አመጣበታለሁ። ሌላ ቪዲዮ ራሱን ችሎ ነጠላ የለበሰ ስብከት ላይ ያለ ሰው ምን ያለበት አለ። ራሱን ችሎ ቪዲዮ አመጣለሁ። ጠቆመ ብቻ አላደርጋችሁ። ፈረንጅና ኢስላም ነው ያወቀበት ቀን ሙሉ ጾመውለው እኮ ማታ በተምር በስጋ በወተት ያፈጥራሉ አለ። ይህ አይመለከትህም። እኛ ሃይማኖታችን ብለን እስከያዝነው ድረስ አንድ እውነት አላስምርላችሁ፣ ክርስቲያኖች የምታምኑበት ነገር ለእኛ ክህደት ነው። እኛ ሙስሊሞች የምናምንበት ነገር ለእናንተ እንደ ክህደት ነው የሚታየው። እኛ የምናምንበት ጀነት ያስገባናል ስንል እናንተ ክርስቲያኖች ምን ትላላችሁ? አይ ይህ አካሄዳቸው እኮ ሙስሊሞችን እሳት ያስገባቸዋል፣ ጋህነብ ያስገባቸዋል ትላላችሁ። እናንተ ያመናችሁበትን ነገር ደግሞ እኛ ምን እንላለን? ጦ ይሄ ነገር እኮ እሳት ነው የሚያስገባው፣ የእኛ እምነት ነው ልክ እንላለን። ለዚህም ሲባል አላህ ምን አለን? ለኩም ዲኑኩም ወሊየ ዲን በሉ ተባል። ለእናንተም ሃይማኖታችሁ አላችሁ፣ ለእኛም ሃይማኖታችን አለን እንድንል ነው የታዘዝ ነው። ስለዚህ ወደ ጥያቄ ልመለስ። ኢትዮጵያ ውስጥ እንግዲህ ክርስቲያንና ሙስሊም የሆነ ጎጃም ክርስቲያን ብቻ ነው የሚኖርበት ወሎ ሙስሊም ብቻ ነው የሚኖርበት የሚባል አይደለም። ተደበላልቀን ነው። ኢቨን አዲስ አበባ ውስጥ እየኖርን ያለ ነው። በሰይፍ ብቻ እኳ አይደለም ሰው የሚገደለው ምግብ ላይ መርዝ መርዞ ድግምት ሰርቶ። ግን እኛ ሙስሊሞች እንዲህ አድርገናችሁ እናቃለን? በፍቅር እኮ ነው አይደል እየኖርን ያለ ነው። በሰላም ሃይማኖቱ ባስቀመጠው ባውንደሪ ልክ ምን እያደረግን ያለ ነው? የጎረቤት ሐቅ ስትታመሙ ጠይቀን፣ ሲቸግረን ረድታችሁን፣ በዚህ መልክ እየኖርን ያለነውን ያለ ነውን በቤተ ክርስቲያን ደረጃ ግን ሙስሊም አራጅ ነው፣ ገዳዮች አደል ወይ ከገደላችሁ ጀነት ትገባላችሁ ተብለው የለ ወይ ማለት ይሄ እኔ እንጃ። የሃይማኖት ሰው የሆነ አይዋሽም። በቃ እዚች ላይ ብቻ እንጠንቀቅ። እፎይን ለዚህ ጉዳት የዳረገው ምኑ ነው? ውሸቱ ነው እንጂ ባላ ፍቃድኛ። ከዚህም በፊት ሚዲያ ላይ የሚነሱ ነገሮች አሉ። ነቢዩ መሐመድ አይሻም በ9 ዓመቱ አገባት መልስ ሰጥተናል። አሁንም በቅርብ ቀን ግን ለእናንተ ደግሞ ለክርስቲያኖች ሆይ አዎ ነቢዩ ሙሐመድ አኢሻን በዘጠኝ ዓመቷ አግብቷታል ብለን ማስረጃዎቹን ሁሉ ቁጭ እናደርጋለን ስለማናፍርበት ሃይማኖታዊ ትዕዛዝም ስለነበረ ሙሉ ማስረጃውን ካልሰማችሁ ግልጽ ስለማይሆን እንረጋጋና ሲያደርሰና ያለን። አሁን ወደ ማን ደረስን? ወደ ሙስሊሞች ደግሞ ደረስን። ሙስሊሞች ሆይ፣ ሙስሊሞች ሆይ፣ እፎይ ይሄንን አደረገ ብላችሁ የተለየ ሪአክሽን የምትወስዱ ሰዎች አላህ ልትፈሩ ይገባል። መግደል ነው። እንዲህ ማረግ ነው። ማናህንተ ኢስላም መቼም ህይወት ነው። በንዴት ሰዓትም በደስታ ሰዓትም ኢስላም ነው ሊገዛን የሚገባው አደለ? በሸሪአ ወንድምህ ቢገደልብህ በሸሪአ ህግ የሚለውን አስታውስ። አይደለም እንደ ኢትዮጵያ አይነት የተለያዩ ሃይማኖት ያሉባት አገር ቀርቶ በሸሪአ ወንድምህ ቢገደልብህ ምንድን ነው የምትፈጽመው እርምጃ? የወንድሜን ገዳይ እገለዋለሁ ነው የምትለው ወይስ ለሸሪዓ መሪና ለሸሪዓ ዳኛ አሳልፈ ትሰጣለህ ለሸሪአ መሪ አሳልፈ ትሰጣለ የሸሪዓ መሪና ዳኛ ነው እዛ ሰውዬ ላይ የሚገባውን ፍርድ ካጣራ በኋላ የሚወስደው ስለዚህ እኛ እዚህ ሀገር ውስጥ ስንኖር መንግስት የለም አንልም አይደል መንግስት አለ ፖሊስ አለ ወታደር አለ አገሪቱ ላይ ባለው መተዳደሪያ መሰረት እኛ መልእክተኛ አድርገን የያዝናቸው የሃይማኖቱ ትልቅ መገለጫ እንዲህ ሆነውብናል ብለን ስሞታችን ደግሞ ለማን ነው የምናቀርበው መጅሊስ ተብለው የተቀመጡ አካላት አሉ የሙስሊሙ የሐጅ የመቃብር የሃይማኖት ጉዳይ ይመለከታቸዋል ተብለው የተቀመጡ አሉ አላህ ባጓደሉት ነገር እነሱን ይጠይቃል የእኛ ሐላፍትና ግን ምንድን ነው ለእነሱ ጉዳዩን ማድረስ እነሱ በመንግሥት መዋቅር መሠረት በምን መልክ ይሄን ጉዳይ መውሰድ እንዳለባቸው ሐላፍትናው ተሰጥቷቸዋል እንጂ ማንም ተነስቶ በየቲክቶኩ በየፌስቡኩ በየዩቲዩቡ እንደዚህ አርግ እንደዚህ በል የሚለው አይደለም። ወደ ሶስተኛ ነጥብ የደረሱ ሙስሊሞች ነው ይሄ የሚመለከተው። ሙስሊሞች ሆይ፣ ኮሜንቶች እያየሁ ነው። አላህ ምንድን ነው ያለን፣ መሀይማን አላዋቂዎች የማይሆን ነገር ሲናገሩ ሰላም ብላችሁ ጥላችኋቸው ሂዱ ነው የሚለው። እናት እንደዚህ ትሁን፣ አንተ ምናምን ልጅ ብለው የሚሳደቡ ሰዎች አሉ። ያን ስድብ ምን ያደርጉታል? ሌሎች ስክሪንሹት ያደርጉና ተመልከቱ፣ ሙስሊሞች መሐመድንማ ገና ቆይ እነካከዋለን እናሳብዳቸዋለን ይላሉ። ስለዚህ ሙስሊሞች ሆይ ከነብሴ ጨምሮ አደራ ምለው ምንድን ነው አላህ እንደመከረን፣ ከአላህ ውጭ ሌላ አማልክትን የሚያመልኩ ሰዎችን ምን አታድርጉ አለ እንዳትሰድቧቸው። የሚያመልኩትንም አካል እነሱንም ቢሆን እንዳትሰድቧቸው አለ። ለምን እነሱ ደግሞ በተገላቢጦሹ አላህና መልክተኛውን ዲኑን ይሳደባሉና ባለማወቅ አለ። ስለዚህ ሃይማኖቱ የሥነ ሥርዓት ሃይማኖት ነው። አላህን እንፍራ። ሁላችንም በልክ እንሆን። ክርስቲያኖች፣ የራሳችሁ መንገድ አላችሁ እንዴ። ጸያፍ የሚሠራን ሰው እንዲያውም አሳልፋችሁ ልትሰጡኛ ዳይሽ አይወክልንም እንዳልነው እፎይ፣ አይወክልንም እንጂ የሚባለው እኔም እፎይ ነኝ አይባልም። አላህ ቀኑ መንገድ ይምራን። ወሰላሙ ዐለይኩም ወረሐመቱላህ